አስቡት፣ ከእስያ እስከ አፍሪካ ከአውሮፓ እስከ ደቡብ አሜሪካ ጦርነት ጠፍቶ ሰላም ቢሆን ምን የሚፈጠር ይመስላችኋል? አገሮች መፈራራትን አቁመው እንደ ጎረቤቶች ሲተባበሩ፣ ሲዋደዱ፣ የሰላም ነፋስ ሲነፍስ አለማችን ላይ ምን የሚፈጠር ይመስላችኋል? ዛሬ አለም በግጭት ተቃጥላለች። ነገር ግን በዚህ ጨለማ ውስጥ የሰላም ብርሃን አለ። ዛሬ አለም በጦርነት ተበጣጥሳለች። በዩክሬን የሩሲያ ወረራ ከፌብሯሪ 2022 ጀምሮ በሺዎች የሚቆጠሩ ህይወቶችን አጥተዋል። ከተሞች ፈራርሰዋል፣ በሚሊዮኖች የሚቆጠሩ ስደተኞች ተፈጥረዋል። በመካከለኛው ምስራቅ የኢራንና እስራኤል ጥላቻ በቀጥታም ሆነ በተወካዮቻቸው በኩል እየተባባሰ ነው። በህንድና ፓኪስታን በካሽሚር ያለው የድንበር ግጭት ለአስርት ዓመታት ቀጥሏል፣ በተለይ ደግሞ በ2025 ተባብሷል። በሁለቱ ሀገሮች መካከል የሚካሄደው ወታደራዊ ግጭት ብዙ ህይወቶችን ሰልቅጧል። እነዚህ ግጭቶች በሰው ልጅ ላይ የማይታመን ስቃይ አምጥተዋል። ግን እነዚህ ጦርነቶች በተፈጥሮ የተከሰቱ አይደሉም። እነሱ በፍርሃት በኃይል ፍላጎትና በጥቅም የተነሱ ናቸው። የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲቲዩት ወይም ደግሞ ኤስአይፒአርአይ እንደሚያሳየው የጦር መሳሪያ ንግድ በዓለም አቀፍ ደረጃ በየዓመቱ በሚሊዮኖች የሚቆጠር ዶላር ያስገኛል። በ2024 መረጃ መሰረት የጦር መሳሪያ ኤክስፖርት ከፍተኛ አምራቾች እንደ አሜሪካ፣ ሩሲያና ቻይና ያሉ ሀገሮች በግጭት አካባቢዎች ውስጥ ያለውን ውጥረት እያባባሱ ነው። እነዚህ መሳሪያዎች በዩክሬንና በመካከለኛው ምስራቅ እንዲሁም በካሽሚር ግጭቶች እየተጋዙ ነው። ከዚህም በላይ የነዳጅ የተፈጥሮ ሀብቶች ቁጥጥር ብዙ ጊዜ እነዚህን ጦርነቶች ያነሳሳል። ለምሳሌ በመካከለኛው ምስራቅ የኢራን ዘይት አቅርቦት መስመሮች የግጭት መነሻ ሆነዋል። እነዚህ አትራፊዎች ጦርነትን እንደንግድ ያዩታል፣ ነገር ግን የሰው ልጅ ዋጋው በሕይወት በቤትና ተስፋውን ይከፍላል። ለመሆኑ ከዚህ ጦርነቶች ጀርባ አትራፊው ማን ነው? ሁልጊዜስ ጦርነት እንዳይቆምና ዓለማችን ላይ ሰላም ነፋስ እንዳይነፍስ ከጀርባ ሆነው ጦርነቱን የሚጠምቁትና የሚዘውሩት እነማን ናቸው? በዚህ ዝግጅት አብራችሁን ስትቆዩ ሁሉንም አብረን እንፈትሸዋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ እንደምንቆያችሁን እንግዲህ ጦርና የጦር ወሬ ትሰማላችሁ እንዳለን ታላቁ መጽሐፍ ቅዱስ፣ ዛሬም ላይ በተለይ ደግሞ 2025 በጣም ዘግናኝ የሆነ አመት ጥቁር ጠባሳ ጥሎ እያለፈ ያለ አመት ነው ማለት እንችላለን። በጣም አሰቃቂ የሆነ ጦርነት አለ። የዩክሬንና የሩሲያ ጦርነት ጋፕ ሳይል ነው እስራኤል እና ኢራን እንግዲህ የጀመሩት ማለት ነው የነሱ ስለተዋጠ እንጂ እነሱም ከፍተኛ የሆነ እልቂት እየተካሄደ ነው በእያንዳንዱ ደቂቃ ማለት ነው። ነገር ግን የኢራንና የእስራኤል ግጭት ደግሞ አዲስ ስለሆነ እንግዲህ ዜናውም ሁሉም ነገር እነሱ ላይ ትኩረት ስላደረገ ነው እንጂ ሩሲያና ዩክሬንም የቀዘቀዘ የመሰለን በጣም በርካታ እልቂት እና ውድመት እየተካሄደ ነው። ለመሆኑ ይህን ጦርነት የሚያበረታቱ የሚፈልጉት የአለም ሰላምም እንዳይመጣ የሚሰሩ አካላት በተለይ ደግሞ ሀያላኑን በተመለከተ በደንብ በትነን ለማየት እንሞክራለን። ቤተሰባችንን ተቀላቀላችሁ አድማጭ ተመልካቾቻችን ደግሞ ሰብስክራይብ አድርጉና እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዘለቁ። መረጃውን ከአክሱ አክሱም ቲዩብን የሮማን ጸጋ ያደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። ጦርነት በየጊዜው እንዲከሰትና አለም ሰላም እንዳታገኝ የሚገፉ አካላት በተለያዩ ደረጃዎች ይንቀሳቀሳሉ። ከነዚህ መካከል እስኪ ዋና ዋናዎቹን በወፍ በረር እናያቸው። የጦር መሳሪያ አምራቾችና ነጋዴዎች እንደ ሎክሂድ ማርቲን፣ ቦይንግና ራይተዮን ያሉ የጦር መሳሪያ አምራች ኩባንያዎች ከጦርነት ቀጥተኛ ተጠቃሚዎች ናቸው። እነዚህ ኩባንያዎች በተለይ በአሜሪካ፣ ሩሲያ፣ ቻይና እና አውሮፓ ያሉ የጦር መሳሪያዎችን በመሸጥ በየአመቱ ቢሊዮን ዶላሮችን ያገኛሉ። ግጭቶች በተለይም በመካከለኛው ምስራቅ፣ አፍሪካና ደቡብ እስያ እንዲቀጡ ለእነዚህ ኩባንያዎች የገበያ ፍላጎት ይፈጥራል። የፖለቲካ እና ወታደራዊ ልሂቃንን ስናይ በአንዳንድ ሀገራት ያሉ የፖለቲካ መሪዎች እና ወታደራዊ አመራሮች ጦርነትን በመጠቀም ስልጣናቸውን ለማጠናከር የህዝብ ትኩረትን ከውስጥ ችግሮች ለመቀየ ወይም የግል ጥቅምን ለማግኘት ይሰራሉ። ለምሳሌ በኢትዮጵያ የተካሄደው የጦርነት ፖለቲካ የልሂቃ መጋጨትና የስልጣን ፉክክር አንዱ መንስኤ ነበር ተብሎ ተተንትኗል። የሀብት ተቆጣጣሪ ኩባንያዎች በአፍሪካ መካከለኛው ምስራቅና ላቲን አሜሪካ ያሉ የተፈጥሮ ሀብቶች እንደ ዘይት ጋዝና ማዕድን ቁጥጥርን ለማድረግ በታች ደረጃ የሚሰሩ ኩባንያዎችና ቡድኖች ግጭቶችን ያቀጣጥላሉ። ለምሳሌ በኮንጎ ዲሞክራቲክ ሪፐብሊክ ያለውን ግጭት በኮባልት ወርቅና አልማዝ ላይ ያተኮረ ነው። ዓለም አቀፍ ኃይሎችና ጂኦፖለቲካል ተጫዋቾች እንደ አሜሪካ፣ ሩሲያና ቻይና አንዳንድ የአውሮፓ ሀገራት ያሉ ኃይሎች በተዘዋዋሪ ወይም በቀጥታ ጦርነቶችን በመደገፍ የጂኦፖለቲካል ተጽዕኖቸውን ለማስፋፋት ይሰራሉ። ለምሳሌ በሶሪያ ና በየመን ጦርነቶች ውስጥ እስራኤል፣ ሳውዲ አረቢያ ና ኢራን በተዘዋዋሪ ተሳትፎ እንደነበራቸው ይገለጻል። የሽቡር ቡድኖችና ተወካዮቻቸው እንደ አልቃይዳ፣ ኢስላማዊ መንግስት ና ቦኮሃራም ያሉ ቡድኖች በአንዳንድ ሁኔታዎች በውጭ ኃይሎች የተደገፉ ሆነው ግጭቶችን ያባብሳሉ። ለምሳሌ በሶሪያ ያሉ የሱኒ ታጣቂዎች በእስራኤልና ሳውዲ አረቢያ የተደገፉ መሆናቸው ተጠቅሷል። በ2025 ዓለም ከተለያዩ ቀውሶች ጋር እየተጋፈጠች ነው፣ እንደ ዩክሬን ሩሲያ ጦርነት፣ በመካከለኛው ምስራቅ ያለው ውጥረትና በአፍሪካ ያሉ የእርስ በርስ ግጭቶች። ከነዚህ ቀውሶች ጀርባ ጦርነቱን የሚያባብሱ አካላት አሉ። እነዚህን ደግሞ ሚስጥራቸውን እስኪንበርበር የሩሲያና የምዕራባውያን ውድድር በዩክሬን ጦርነት ውስጥ ሩሲያና ምዕራባውያን ኃይሎች፣ በተለይ ደግሞ አሜሪካና ኔቶ በተዘዋዋሪ ወይም በቀጥታ በመ መሳሪያም በሎጂስቲክ ድጋፍ ጦርነቱ እንዲቀጥል አድርገዋል። ይህ የጂኦ ፖለቲካል ተጽዕኖ ተወዳዳሪነት ውጤት ነው። በመካከለኛው ምስራቅ ያለው የሺአሱኒ ግጭት እስራኤልና ሳውዲ አረቢያ ከኢራን ጋር ያላቸውን ግጭት በሶሪያ የመንና ሌሎች አካባቢዎች የውክልና ጦርነቶችን አባብሷል። እነዚህ ሀገራት የራሳቸውን ጥቅም ለማስፈን ታጣቂ ቡድኖችን በመደገፍ አለም አቀፍ መረጋጋትን አደጋ ላይ ጥለዋል። የቻይናና የምዕራባውያን ውድድር ሲፈተሽ በደቡብ ቻይና ባህርና በአፍሪካ ያለው የሀብት ተፎካካሪነት ቻይናና ምዕራ ምዕራባውያን ሀገራት በተዘዋዋሪ ግጭቶችን እንዲያቀጣጥሉና እንዲጠምቁ አድርጓቸዋል። ለምሳሌ በአፍሪካ ቻይና የመሰረተ ልማት ፕሮጀክቶችን በመደገፍ ተጽዕኖን ለማስፋት ትሰራለች። ይህም ከምዕራባውያን ጋር ውድድርን ይፈጥራል። የጦርነት አይነቶችና ሀገራት የሚያደርጉትን ተጽዕኖ እንመልከተው። የባህር የየብስና የቴክኖሎጂ ተኮር ጦርነቶች ሀገራት በተለያዩ መንገዶች ሀያል ያደርጓቸዋል ወይም ያዳክሟቸዋል። የባህር ጦርነቶችን ስንመለከት ተጽዕኗቸው፣ የባህር ጦርነቶች ሀገራትን በንግድ በሎጂስቲክና በጂኦፖለቲካል ተጽዕኖ ረገድ ሀያል ያደርጓቸዋል። ለምሳሌ በደቡብ ቻይና ባህር ያለው ውዝግብ ቻይናን በክልሉ ያላትን የባህር ኃይል በማጠናከር ሀያል አድርጓታል። በሌላ በኩል በቀይ ባህር ያሉ ግጭቶች ለምሳሌ በየመን ሁቴዎች የመርከብ መንገዶችን መዝጋታቸውን የንግድ ፍሰትን በማደናቀፍ ሀገራትን ያዳክማል። ሀያል የሚያደርጓቸው ደግሞ ምክንያቶች የባህር ኃይል ያላቸው ሀገራት እንደ አሜሪካ ቻይናና ህንድ የባህር መንገዶችን በመቆጣጠር የንግድ ኢኮኖሚ ተጽዕኖአቸውን ያሳድጋሉ። የሚያዳክሙት ምክንያቶች ደግሞ የባህር ጦርነቶች የንግድ መስመሮችን በማደናቀፍ የነዳጅ ዋጋን በመጨመርና የሎጂስቲክ ውጤታማነትን በመቀነስ ታዳጊ ሀገራትን አፈር ከድሜ ያስፈላሉ። የየብስ ጦርነቶች ተጽዕኖ፤ የየብስ ጦርነቶች ሀገራትን በፖለቲካዊ በኢኮኖሚያዊና በማህበራዊ ደረጃ ያዳክማሉ። ለምሳሌ በኢትዮጵያ የተካሄደው ጦርነት የመሰረተ ልማት ውድመት፣ የሰብአዊ ቀውስና የኢኮኖሚ ውድቀትን አስከትሏል። ሀያል የሚያደርጉት ደግሞ ምክንያቶች በየብስ ጦርነቶች ውስጥ ድል የነሳ አካል በክልሉ ያለውን ተጽዕኖ ሊጨምር ይችላል። ለምሳሌ በኢትዮጵያ የፌዴራል መንግስት በህወሀት ላይ ያተኮረው ወታደራዊ ዘመቻ የመንግስት ተጽዕኖን ለማጠናከር አላማ ነበረውም። የሚያዳክሙት ምክንያቶች የየብስ ጦርነቶች በየብስ መፈናቀል፣ የመሰረተ ልማት ውድመትና የማህበራዊ መዋቅሮችን መፈራረስ ያስከትላሉ። በተጨማሪም የጎሳ ግጭቶችን የረጅም ጊዜ ጥላቻን ይፈጥራሉ። ይህም የሰላምን ሂደት ያወሳስባል። ቴክኖሎጂ ተኮር ጦርነቶች ተጽዕኖ የቴክኖሎጂ ተኮር ጦርነት ሮኬቶች እንደ ሳይበር ጦርነት ድሮኖችና አርቲፊሻል ኢንቴሊጀንስ ሀገራትን በተለያዩ መንገዶች ሀያል ያደርጋሉ ወይም ደግሞ ያዳክማሉ። ለምሳሌ በዩክሬን ጦርነት ውስጥ ድሮኖችና ሳይበር ጥቃቶች ቁልፍ ሚናን ተጫውተዋል። ሀያል የሚያደርጉት ምክንያቶች ደግሞ የቴክኖሎጂ ጦርነቶች ሀገራትን በማሰብና በፈጠራ ረገድ ሀያል ያደርጋሉ። ለምሳሌ እንደ አሜሪካና ቻይና ያሉ ሀገራት በአርቲፊሻል ኢንቴሊጀንስና በሳይበር ጦርነት ላይ ኢንቨስት በማድረግ የወታደራዊና የኢኮኖሚ ተጽዕኖአቸውን ያሳድጋሉ። የሚያዳክሙበት ምክንያቶች የሳይበር ጥቃቶች የመሰረተ ልማት አገልግሎቶችን እንደ ኤሌክትሪክ ውሃና ባንክ በማጥፋት ሀገራትን ያዳክማሉ። በተጨማሪም የቴክኖሎጂ ጦርነቶች የማይታዩ ተግባራትን በመፍቀድ የሰላም ሂደቶችን ያወሳስባሉ። ጦርነቶች ሀገራትን ሀያል የሚያደርጉበት መንገድ በአጭር ጊዜ ውስጥ የወታደራዊና የፖለቲካዊ ወይም የኢኮኖሚያዊ ተጽዕኖን በማሳደግ ሊሆን ይችላል። ለምሳሌ እንደ አሜሪካና ቻይና ያሉ ሀገራት በቴክኖሎጂና በባህር ኃይል ላይ ኢንቨስት በማድረግ አለም አቀፍ ተጽዕኗቸውን አጠናክረዋል። በሌላ በኩል ጦርነቶች በረጅም ጊዜ ውስጥ ሀገራትን ያዳክማሉ። በተለይ ደግሞ ታዳጊ ሀገራትን ለምሳሌ ኢትዮጵያ፣ ሶሪያና የምን ጦርነቶችን የሰብዓዊ፣ የኢኮኖሚና የማህበራዊ ውድመትን አስከትለዋል። ከጀርባ ጦርነትን የሚያባብሱ አካላት በአብዛኛው የግል ጥቅም፣ የጂኦፖለቲካዊ ተጽዕኖ ወይም የሀብት ቁጥጥር ዓላማ አላቸው። እነዚህ አካላት በተዘዋዋሪ ወይ ደግሞ በቀጥታ ታጣቂ ቡድኖችን በመደገፍ የጦር መሳሪያ በመሸጥ ወይም የሚዲያ ተጽዕኖን በመጠቀም ግጭቶችን ያባብሳሉ። ለምሳሌ በመካከለኛው ምስራቅ ያለው የሺአ ሱኒ ግጭት በእስራኤል ሳውዲ አረቢያና ኢራን የተደገፈ ነው። ይህም የክልሉን መረጋጋት አደጋ ላይ ጥሎታል። የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት ያወጣውን አስገራሚ መረጃ ደግሞ በትንታኔያችን እንየው። ኤስአይፒአርአይ እንደሚያሳየው የጦር መሳሪያ ንግድ በዓለም አቀፍ ደረጃ በየአመቱ በሚሊዮን የሚቆጠር ዶላር ያስገኛል። ስለዚህ ሰላም አይፈለግም። በ2024 መረጃ መሰረት የጦር መሳሪያ ኤክስፖርት ከፍተኛ አምራቾች እንደ አሜሪካ ሩሲያና ቻይና ያሉ ሀገሮች በግጭት አካባቢዎች ውስጥ ውስጥ ያለውን ውጥረት እያባባሱ ነው። እነዚህ መሳሪያዎች በዩክሬን በመካከለኛው ምስራቅና በካሽሚር ግጭቶች እየተጋዙ ነው። ከዚህም በላይ የነዳጅ እና የተፈጥሮ ሀብቶች ቁጥጥር ብዙ ጊዜ እነዚህን ጦርነቶች ያነሳሳል። ለምሳሌ በመካከለኛው ምስራቅ የኢራን ዘይት አቅርቦት መስመሮች የግጭት መነሻ ሆነዋል። እነዚህ አትራፊዎች ጦርነትን እንደ ንግድ ያዩታል። በተባበሩት መንግስታትና በአካባቢያዊ ተነሳሽነቶች የሚመሩ የሰላም ተግባራት በተለያዩ ሀገሮች ሰርተዋል። ለምሳሌ በኮሎምቢያ የኤፍኤአርሲ ተጣጣቂዎችና መንግስት መካከል የ2016 የሰላም ስምምነት በርካታ ዓመታት ግጭትን አቆሟል። በሴራሊዮን የማህበረሰብ መታረቅ ስርዓቶችን ከእርስ በርስ ጦርነት በኋላ አንድ አድርገዋል። እነዚህ ምሳሌዎች የሚያሳዩን ሰላም ሊገኝ የሚችል መሆኑን ነው። በተለይ ደግሞ የአካባቢ ባህልና ሁኔታዎች ሲታሰቡ የሰላም ግንባታ ማለት የግጭት ምንጮችን መፍታት፣ መተማመን መገንባትና የጋራ ተስፋን መፍጠር ማለት ነው። ነገር ግን ሀያላኑ ከጦርነት አትራፊ ሀገራት ይህንን ሰላም አይፈልጉትም። ሰላም ቢሆን አለም ወደ አዲስ ዘመን ትገባ ነበርም። በጦርነት ላይ የሚወጡ በሚሊዮኖች የሚቆጠሩ ዶላሮች ወደ ትምህርት፣ ወደ ጤና አገልግሎት፣ ወደ መሰረተ ልማት ሊዞሩ ይችሉ ነበር። ለምሳሌ በአፍሪካ የማህበረሰብ ገበያዎችና ትምህርት ቤቶች መልሶ መገንባት ሰዎችን አንድ ያደርጋል። በእስያ እንደ ህንድና ፓኪስታን ያሉ አገሮች በንግድና በባህል ትብብር ሊጠናከሩ ይችሉ ነበረ። በአውሮፓ እንደ ዩክሬን ያሉ አገሮች የተሰባበረውን ህይወት መልሶ መገንባት ይችሉ ነበረ። በደቡብ አሜሪካ የማህበረሰብ ተግባራት የተለያዩ ቡድኖችን አንድ ያደርጋል። ሰላም ማለት ከጦርነት አለመኖር ብቻ ሳይሆን የጋራ ብልጽግና መተማመንና ተስፋ ማለት ነው። ሰላም የሁላችንም ኃላፊነት ነው። በናይጄሪያ የኤልኤል ፒኤስሲ የወጣቶች ንቅናቄ ሰላምን ለማስፋት ከመንግስትና ከማህበረሰብ ጋር እየሰራ ነው። በአለም ዙሪያ ሴቶች፣ ወጣቶችና የማህበረሰብ መሪዎች ለሰላም ድምጻቸውን እያሰሙ ነው። እንደተባበሩት መንግስታት የሰላም ግንባታ ፕሮግራምና የአካባቢ ተነሳሽነት ያሉ ጥረቶች ተስፋ ይሰጣሉ። እኛም ደግሞ የዚህ አካል መሆን እንችላለን። አንድ ቃል፣ አንድ ተግባር፣ አንድ ድምፅ ለሰላም ሊቆም ይችላል።